ኮምፓኒን አሳምነው ወደ ትልቁ ክለብ ኤፍሲ ሆሊውድ ይዘው መምጣት እንዳለባቸው ቆርጠዋል። እዚህ ጋር የሚያጠራጥረው ጉዳይ ኮምፓኒ ገና አልወሰነም ነበር። ከዚያ በመኖሪያ ቤቱ ውይይቶች ቀጠሉ። ይሄ ይባላል፣ ያ ይባላል። አሰልጣኙን ለማሳመን ሀሳቦችን ያቀርባሉ፣ ቃል ይገባሉ። መንገድ ሁሉ አልጋ በአልጋ እንደሚሆንለት በአስተዳደሩ በኩል ይነግሩታል ኮምፓኒ አላመንም ውይይቱ ቀጥሎ በመጨረሻ ማንገራገር ጀመረ አሁን የሁላችንም ጥያቄ እዚህ ጋ ምንድን ነው እን አግኝቶ ነው ወይ ባየር ሙኒክን ማሰልጠን ባየር ሙኒክ የታላላቅ ተጫዋቾች መገኛ እኮ ነው ባየር ሙኒክ እኮ የተረጋጋ የፋይናንስ አስተዳደር ያለው በሂሳብ መዝገቡ ላይ ጉድለት የማይታይበት ለአሰልጣኞችም የሚመች ግዢ መፈጸም የሚችል አቅም ያለው በኢንዱስትሪያል ባሮንስ ወይ በአረብ የነዳጅ ዘይት ከበርቴዎች ወይም በራሻ ኦሊጋርኮች የተያዘ አይደለም። ባለቤትነቱ ራሱ ተጠያቂነቱ ለብዙሃን የደጋፊዎች ነው። በባየርን እውነተኛው ስራ ፍሬ አፍራ እንጂ ወንበርህ እንዲሁ በቀላሉ አይነቃነቅም። በስራ ተሞክረ ፉርሽ ከሆንክ ግን ውርድ ለራስ ያኔ ያሰናብቷል። ከዚያ ውጪ እጅግ የተረጋጋ መቼም የክለብ አስተዳደር ጉዳይን እንደ አንድ ትልቅ ጀልባ ብንወስደው እና ጉዞ ራሱ እንደው በባህር ላይ እንደሚደረግ ቢሆን ብዙዎቹ ማዕበል ሲያጋጥማቸውና እና ከወዲያ ወዲህ ሲላጉ ባየር ሙኒክ የተባለው መርከብ ግን ጸጥ ብሎ እየሚቀዝፍ መርከብ አድርገን ልንመስለው እንችላለን። የቀድሞ ተጫዋቾቹ እጅግ በሚያኮራ አስተዳደር ነው ባየርንን ይዘውት የቀጠሉት እዚህ ያደረሱት በውጤትም አይታማም። ከአመታት አንዴ ገጭ ቢል ምንም አያስገርም። የቡንደስሊጋው ንጉስ ነው። ቡንደስሊጋውን ብቻ አይደለም የራሱ ኪንግደም ያደረገው ሙንሽን፣ በቻምፒየንስ ሊግ ላይም እንዲሁ ከፍ ያለ ግምት የሚሰጠው ታሪካዊ ባለ ክብር ጭምር ከአውሮፓ ጉምቱ ክለቦች ተርታ የሚመደብ የሚደረደር ሁል ጊዜም ባለ ግርማ መልኩ የማይጠይም ምስሉ የማይጠለሽ ግርማው የማይፈዝ ሁል ጊዜም ባየር ሙኒክ የማይናቅ ቡድን ይዞ የሚቀርብ አይነት ክለብ ነው። ታዲያ ምንድን ነው ችግሩ? የበርንሊ አሰልጣኝ የባየር ሙኒክን ክለብ የማሰልጠን እድል አግኝቶ ነው ልትሉ ትችላላችሁ። ግን እሱ አንገራገር ለአሰልጣኞች እንዲህ ያለው ነገር ብቻ አይደለም አትራክቲቭ የቤተሰብ ጉዳይም እኮ አለ ውድ ልጆች ባለቤቱ ባይመቻቸውስ ወደ ሚኒክ ሄዶ መኖር። እርግጥ ጀርመንን ያውቃል እሱ በተጫዋችነቱ፣ ግን በዚህ እድሜው ላይ አይደለም በዚህ ኃላፊነትና የስም ደረጃው ላይ ሆኖ አይደለም። ያኔ ገና ወደ ሲቲም ሳይመጣ እና ቤተሰቤን ላማክር እና እነግራችኋለሁ አላቸው፣ በዛ ከስፖርቲንግ ዳይሬክተሩ ጋር በነበረው ውይይት ላይ ከዛ የክለቡ እንደ በላይ ጠባቂ የሚታዩ የክብር ፕሬዚደንት ኡሊ ሆነሽ እሳቸው አሉ ከተባለ በባየር ሙኒክ የሚሆንላቸው ይህን ሲያሳውቋቸው ስፖርቲንግ ዳይሬክተሩ አንድ ቆፍጠን ያለ ትዕዛዝ አስተላለፉላቸው። ኡሊ ምን አሏቸው? ሳትጨርስ ከዛ ቤት እንዳትወጣ፣ ተስማምቻለሁ ሲል ብቻ ያኔ ብቻ ጥለውጣ በቃ እንግዲህ አለቃ ብሏልና መፈጸም ነበረበት። ዴይሊ ሜል የተባለው የብሪቲሽ ጋዜጣ እንደዘገበው ከሆነ ከዛ በኋላ ስፖርቲንግ ዳይሬክተሩ ኤበር በቨንሰንት ኮምፓኒ መኖሪያ ቤት ሶፋ ላይ ተኙ። አልወጣም ብሎ እኔ ታዝዣለሁ ከአለቆቼ፣ የስ ካላልክ በስተቀር አይሆንም። በኋላ ግን ወደ ሚኒክ ሲበሩ ቨንሰን ኮምፓኒ ቀጣዩ የባየር ሚኒክ አሰልጣኝ ይሆን ዘንድ ተስማምቶ ነው። ኤበር ተልኳቸውን ፈጽመው ወደ ባቫሪያ መጡ እና የኮምፓኒ ጉዳይ ለእንዴት ነው ባየር ሚኒክንስ እንደዚህ አትራክት ያደረገው ብለን መጠየቅ አለብን። ባየር ሚኒክ እኮ የታላላቅ አሰልጣኞች መገኛ ነው፣ የተጫዋቾች ብቻ ሳይሆን በርሊን ይዞ ወደ ፕሪሚየር ሊግ የመጣ ኮምፓኒ በመቶ ነጥብ ባልሳሳት አለ። ከብዙ ክብሮች ጋር ከብዙ ሙገሳዎች ጋር መጣ፣ ግን ወረደ። በፕሪሚየር ሊግ ቆይታው ደግሞ አልተሳካለት እየወረደ እኮ ነው። ባየርኖች እኮ ፖቴንሻል ያዩበት እና ኤበርል ባረጉት የ12 ወራት ጥናት የደረሱበት አንድ መደምደሚያ ምን መሰላችሁ ኮምፓኒ ከሻምፒዮንሺፕ ወደ ፕሪሚየር ሊግ ቡድኑን ይዞ ሲመጣ በሐሳቡ በፍልስፍናው አላመቻመችም። ያ ውጤታማ የሆነውን አስተሳሰቡን ይዞ ነው የመጣ ወደ ፕሪሚየር ሊግ። በፕሪሚየር ሊግ ላይ ግን አልቀናውም። በፕሪሚየር ሊጉ ላይ መቆየት ያልቻለበት ምክንያት ብዙ ጨዋታዎች እንዲሸነፍ ያስቻለው ከጨዋታው አስተሳሰብ ሳይሆን ለጨዋታው ሐሳብ የሚሆኑ ጥሩ ጥሩ ተጫዋቾች በርሊ ስለሌለው በሌላው አገላለጽ ኮምፓኒ የትንሽ ክለብ አሰልጣኝ አይደለም፣ የትልቅ ክለብ አሰልጣኝ ቢሆን ግን ትክክለኛው የአሰልጣኝነት ፖቴንሻሉ ይወጣል የሚል እምነት በሙንሼኖች በኩል ስላለን። በዚህ መደምደሚያ ላይ ደርሰዋል። ስፖርቲንግ ዳይሬክተሩ ስለዚህ አሰልጣኝ ያደረጉት ክትትልና ጥናት መደምደሚያው ግን እንዳሉት ሆነ። አምና ሻምፒዮን አረጋቸው፣ ወደ ሻምፒዮንነት መለሰው የባቫሪያኑን ክለብ። በባየር ሌቨርኩዘን ካቻ አምና ተይዞ የነበረውን ክብር ነጥቆ መልሶ ለራሱ አደረገ። ዘንድሮም ቢሆን አጀማመሩ በጣም ድንቅ ነው። ባየር ሙኒክ አሁን በቡንደስሊጋው ላይ በሉ በቻምፒየንስ ሊግ ሽንፈት የሚባል ነገር የለም። በቡንደስሊጋው አቻ ብቻ ከኡኒዮን በርሊን ጋር ሁለት ለሁለት የተለያየበት ከአንድ ጨዋታ በፊት፣ ከዛ ውጪ በተከናወኑ ጨዋታዎች ሁሉ ሶስት ሶስት ነጥብ ይዞ ሲወጣ ቆይቷል። በሳምንቱ መጨረሻ ደግሞ ፍራይቡርጉን ስድስት ለሁለት ሲያሸንፉ የታየው ብቃት ሌላ አስገራሚ፣ አምስት የተለያዩ ጎል አስቆጣሪዎች ነው የተመዘገቡት። የአርሰናል ደጋፊዎች ማይክል ኦሊሴ በፕሪምየር ሊግ ታቁታላችሁ፣ ዛሬ ምሽት ተጠንቀቁት፣ ተጠንቀቁት፣ ዛሬ ምሽት እንደ ሳምንቱ መጨረሻ ብቃቱ ከሆነ ማለት ፍራይቡርግን ስድስት ለሁለት ሲያሸንፉ ሶስት አሲስት አድርጎ ሁለት ጎሎችን አስቆጥሮ የጨዋታው ኮከብ ሆኖ ወጥቷል። የቀድሞ የክሪስታል ፓላስ ተጫዋች ከስድስቱ አምስት የተለያዩ አስቆጣሪዎች ስላችሁ ነበር አይደል? ኡፓሜካኖ አንዱን አስቆጥሯል። ሃሪኬን መቼም እንደ አጥቂ አይደለም የሚጫወተው አሁን ሃሪኬን ሁሉ ቦታ ነው ወይ ግራም ነው ቀኝም ነው ኋላም ነው ፊትም ነው። እንደዚህ አይነት ፍሪ ስፒሪት ሆኖ ነው የሚጫወተው። አሁን የአርሰናል ተከላካዮችም ብዙ ማርክ ላይ ያደረጉት ይችላሉ፣ ዛሬ ከእነርሱ ቦታ ስለሚወጣ ማለት ነው እና ይሄ ግን ለአማካይ ክፍል ተጨማሪ የቁጥር ብልጫ ሊሰጥ የሚችል ስለሆነ ከነ ግሮትስካ ከነ ፓቭሎቪች ከነርሱ ጋር ተጨማሪ አማካይ ሆኖ ቁጥር እያበዛ አማካይ ክፍሉን ኦቨርሎድ ማድረግ ይችላል። ግራና ቀኝ ክንፉን ኦቨርሎድ ማድረግ ይችላል። ኬን እንደዚህ ተንቀሳቃሽ ስለሆነ ማለት ነው። ሃሪኬን ደግሞ እንደምታውቁት የቀድሞ የቶተናም አጥቂ ነው። በአርሰናል ቁስል የሚደሰት አይነት ተጫዋች ነው። እና የኬንም የወቅቱ ጥሩ ብቃት እንዲሁ ለአርሰናል ተከላካዮች ልዩ ትኩረት ነው። እና በዚህ ጨዋታ ሌላ አንድ ታዳጊም ታይቷል። ወጣት ልጅ ሌናርድ ካርል የሚባል የ17 ዓመት ልጅ አስር ቁጥር ቦታ ላይ ተሰልፎ ሲጫወተ ከሃሪኬን በስተጀርባ እሱም ጎል አስቆጥረዋል፣ አንድ አሲስት አድርጓል። ይሄ ልጅ ከሊዮኔል ሜሲ ጋር ሲያመሳስሉታል ማለት ንጽጽር ሳይሆን መመሳሰል የሚመሳሰሉ ነገሮች አሉት እየተባለ ገና ሶስተኛ የቡንደስሊጋ ስታርቱ ነው። ይሄ በምርጥ አስራ አንዱ ሲጀምር ደግሞ በማይክል ባላክ በቀድሞ የቼልሲ አማካይ በባየር ሙኒክ እና በጀርመን ብሔራዊ ቡድን ተጫዋች በእርሱ ኤጀንትነት ስር ነው ያለው ሌናርድ ካርል ማይክል ኦሊሴ በጎልም በአሲስትም እዚ ጋር አስከንድቶ በልጦ ነው እንጂ ይሄ ልጅም በሁለተኛነት የጨዋታ ኮከብ ተብሎ ሊመረጥ የሚያስችል ፐርፎርማንስ ነበር ያሳየው። እንግዲህ ያ የማክስ ኤበርል ግምገማ፣ ቪንሰንት ኮምፓኒ ለትልቅ ክለብ ከትልቅ ተጫዋቾች ጋር በዚህ አስተሳሰብ ቢጫወት ወደ ሌለሽ የሆነ ውጤት ሊያስመዘግብ ይችላል የሚለው በደንብ አሁን ያ ሀሳብ ስጋ ለብሶ እየታየ ነው። አራት የቻምፒየንስ ሊግ ጨዋታዎች ላይ አራቱንም አሸንፏል ሚኒክ በመጀመሪያ ቼልሲን ሶስት ለአንድ ቀጠለና እዛ ቆጵሮስ ላይ ፓፎስን አምስት ለአንድ ሲቀጥል ክለብ ብሩገን አራት ለዜሮ ከፔዤ ጋር በነበረው ከባዱ የፓርክ ደ ፕረንስ ጨዋታም ሁለት ለአንድ አሸንፎ ነው አሁን ወደ አርሰናል ኤምሬስ የሚመጣው ዛሬ በዚህ ጨዋታ ላይ በአርሰናል ወገን በጥሩ ሞራል ነው የመጡት። የሰሜን ለንደን ደርቢው ፐርፎርማንስ መቼም ለደጋፊዎች ዛሬም ቢሆን በሙሉ መተማመን ወደ ጨዋታው እንዲገቡ እናሸንፋለን የሚል እምነት እንዲያሳድሩ ኮንፊደንስ የሚሰጥ ነው ለገለልተኛ ተመልካቾች ደግሞ ይህንን መርሃ ግብር በልዩ ትኩረት እንዲጠብቁ የሚያስገድድ የኤበረቺ ኤዜ ሃትሪክ የደስታው አዋራ ገና ሳይሰክን ነው ባቫሪያኑ ወደ ሰሜን ለንደን የሚመጡት። ዛሬም ጋብርኤል ማጋሌስ አይኖርም። ቪክቶር ጊዮኮሬሽ፣ ካይ ሃቨርስ፣ ማርቲን ኦዴጋርድ እና ጋብርኤል ጄሱስም እንዲሁ ለዚህ ጨዋታ የሚደርሱ አይነት ተጫዋቾች አይደሉም። አንዳንዶቹ ረዘም ላለ ጊዜ በጉዳት ቆይተዋል። ግን የጊዮኮሬሽ ቅርብ ጊዜ ተብሎ ነበረ፣ በዚህ ጨዋታ ላይ የጨዋታ ዕለት ስብስብ ውስጥ የሚገባ አይመስልም። በመጨረሻ ሰዓታት ላይ እንግዲህ የሚፈጠረውን አላውቅም። ግን ጋብርኤል ማጋሌሽ ያለ ማጋሌሽ ሰሜን ለንደን ላይ ቶተናም ላይ ፍጹሜ በላይነት አሳይተው አሸንፈዋል አርሰናሎች እና ደጋፊዎች አሁን ማጋሌስ ባይኖርም የሚል አይነት ሀሳብ እንዲያድርባቸው መተማመን እንዲያድርባቸው ያደረገ ይመስላል። ፔሮ ሂንካፒ እያነከሰ ቢወጣም ስለመጎዳቱ ከዚህ ጨዋታ ውጭ ስለመሆኑ ምንም የተሰማ ነገር የለም። ስለዚህ በፕሮባብል ላይን አፕ በግምታ ያሰላለፍ ካላፊዮሪ፣ ሂንካፒ፣ ሳሊባና ቲምበር የአርሰናልን ባክፎር ከዴቪድ ራያ ፊት ይዘው ይጀምራሉ የሚል ግምት አለ። አማካይ ክፍሉ ሙሉ ነው። እነ ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ኤቤሬች ኤዜ በጥሩ ፊዚካል ደረጃ ላይ ነው የሚገኙት። እንግዲህ ዮኮሬሽ የለም እና ዛሬም ሚኬል ሜሪኖ በፎልስ ናይን ይጀምራል። ቡካዮ ሳካ እና በይበልጥ ደግሞ በሳምንቱ መጨረሻ በጥሩ ብቃት የታየው ትሮሳርድ በቀኝና በግራ በኩል ሜሪኖን አጅበውት ጨዋታውን ሊጀምሩ ይችላሉ። በባየር ሙኒክ በኩል ሃሪኬን ከፊት ነው። ማይክል ኦሊሴ አለ። አንዱ ካርለን ካስጀመሩት እንደዚሁ በዚህ ጨዋታ ላይ ሊታይ ይችላል። ኪሚክ ፓቭሎቪች ደግሞ አማካይ ክፍል ላይ ይጣመራሉ እና ኡፓ ሜካኖታ ሌማ ና ስታኒሲች ደግሞ የባየር ሙኒክ ተከላካዮች ሆነው ጨዋታውን ይጀምራሉ ከማኑኤል ኑዌር ጋር በግብ ጠባቂነት ማለት ነው። የሚያጓጓ ጨዋታ ነው። ምሽት አምስት ሰዓት ላይ ይሄ ጨዋታ ይጀምራል። እንግዲህ እንደ ፈጣሪ ፍቃድ ደግሞ ይሄንን የዩቲዩብ ቻነል ሰብስክራይብ አድርጉና ደውሏ ምልክት ተጫኑ። ላይቭ ስትሪም ስንገባ ምልክት ይሰጣችኋል፣ እንዲያስታውሳችሁ ምሽት ላይ ምንም የቴክኒክ ችግር እንደ ትላንትና ምሽት ካላጋጠመን በዚህ ጨዋታ ላይ ብቻ ሳይሆን ከጨዋታው በፊት ደግሞ ሰፋ ያለ ሰዓት ወስደን ሌሎች ርዕሶችንም እያነሳን በጨዋታው ዙሪያ በዩቲዩብ በኩል ስንወያይ፣ በቪዲዮም ትንተና ስንሰታ ይሆናላችሁ። ለማታ ቀጠሮ እንያዝ። የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ፣ አቢሲኒያ የሁሉም ምርጫ።